ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? አላችሁ ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። አለን አለን እግዚአብሔር ይመስገን ብለናል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ያው ቀንም አልመጣሁም ማለት ቲክቶክ ዞር ብዬ ያገኘትን ቪዲዮ እንዳልጠፋ ብቻ ነው ወደ እናንተ የፖሰትኩት። ብዙ ውጥረቶች አሉብን ታውቃላችሁ፣ ይህን ሰሞን በሀገራችን በሃይማኖታችን ብሎም ባለንበት እንዲሁም ደግሞ በፍቅርዬ መጥፋት ያው ብዙዎቻችን ተጨንቀናል። የፍቅርዬን መጥፋት አስመልክቶም በውስጥም በውጭም በጣም ብዙዎች እየጠየቃችሁኝ ነው። እኔም ችላ አላልኩም። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። በጸሎት አስቧት። ሌላ ምንም ማለት እንዲ ነው እንዲነው ማለት አልችልም። በጸሎት አስቧት። በቃ በሰላም እንድትመጣልን ብቻ ነው ማድረግ ያለብን እና አትጨነቁ እግዚአብሔር የጻፈውና ፈጣሪ ያለው ነገር ስለማይቀር ማለት ነው። በተረፈ ዛሬ እንግዲህ ያው ቀንም መጥቼ ነበረ። ዝም ብዬ እንዳልጠፋ ያክል ነው የምለፈልገው። እውነት ለመናገር ሳቄ ምናምን የለም ዛሬ እና ትናንት ማለት ነው። ዳኒና ጽጌን ቪዲዮን አይታችኋል ብዬ አስባለሁ። እኛ ላያችሁ ካላችሁ ገብታችሁ እየተጣሉ ራሱ ደስ የሚሉ እንትኖች ናቸው። እንዶች ልበል ወይስ ጓደኛሞች ልበል እህትና ወንድም አላቅም። እና ዛሬ እንግዲህ ትናንትና ቲክታክ ላይ እያወራ ነበረ፣ ዳኒ ወደ እንጦጦ ሄደ ገመድ ይዞ ይሁን ክሎሪክስ ይዞ አላቅም እያልኳችሁ ነበረ። እና ዛሬ እንግዲህ እንደተለመደው እንደጠበቅ ነው ሆኖ በቤት ውስጥ ረብሻን አስነስቷል። ለምን ትነቀሻለሽ? ለምን ይሄ እናደረግሽ? ይሄንን ሽማግሌ ምናም በነገራችን ላይ እውነት ቢሆን ራሱ የጽጌ ምርጫ በጣም አሪፍ ነው ነው የምላችሁ። ያው በእርግጥ ስራ ነው ይሄ፣ ግን እውነት ቢሆን ራሱ ነው የምነግራችሁ። ምክንያቱም ወንድ ልጅ ምራቁን ዋጥ ሲያደርግ ብዙ ነገር አይቶ አልፎ ሲመጣ ለእናንተ ለሴት ልጅ ትክክለኛ ሕይወትን ይሰጣል፣ ያግዛታል፣ ይደግፋታል በብዙ ነገሮች ማለት ነው። በአሁኑ ሰዓት ወጣት እያገቡ ወጠጥ የሆነ ወጣ ያግብቶ ወጣጥ የመሆን መቃጠል ነው። ዳኔና ጽጌ ቢጋቡ በቤቱ ይቃጠላል። አስባችሁ አስባችሁታል? ሁለት ሰዓት ግን እንደ ድራማው ነው ማዋራችሁ እና በእውነተኛው ዓለም እነሱ ፍቅር ናቸው፣ ቤስት ናቸው፣ ጸብ የለም በመካከላቸው። መነግራቸው አስረግጬ ማለት ሁሉም ነገር ስራ ነው። ግን ደግሞ በጣም የሚያስቀኝ ነገራቸው እየተጣሉ ራሱ በጣም ደስ ይላሉ። ና ይህ ትጀመረ እስኪ ብርቶ ነው አፊንን ንቅሳት ቀልድ እንደዚህ ታየኝ እኮ እና ካስታወሳችሁ ከዚህ በፊት ዳኒም ዲጄሊን ደረቱ ላይ ተነቅሶ አንድ ስድስት ወር ነው ምናምን ቆይቶ ከስድስት ወር በኋላ መጥቶ አስጠፋው ምናምን የሚል ነገር አለ ማለት ነው። እና ይሄ ከላይ የሚሰመረ እርሳስ ነው፣ ሌላ ምንም ታሪክ የለውም። እስክሪብቶ ነው ማለት ነው እና ለማንኛውም እንግዲህ ዳኒ በዛሬ ሁለት ከሄዱ ፎቶን ሰብሮ ምናምን ፎቶ ቤቱን ካያቸ ኪዳነ ምሕረት ንሳይ በጣም ልቤ የሆነ ነገር ተሰማኝ ማለት ነው። እና ብቻ ደስ ይላል። ስሩ ስሩ። ግን ስለ ሀገራችን ጸልዩ። ስለ ሕዝባችን ጸልዩ። በቃ ሁሉ ያለብን ፈተና በተለይ በስደት ዓለም ያላቸው እህቶች የእውነት አትጣሉ፣ አትጣሉ። ምንም ይቻልም። ከንቱ ናት ነገ ተሰማት የምንሄዳት በተለይ በዚህ ሰሞን በሁላችንም ያለ ሁኔታ ታውቃላችሁ። የተወሰኑ አረብ ሀገራት ላይ የሚፈጠር ነገር አለ ተብሎ ሁላችንም በጭንቅ ውስጥ ስለዚህ ነን። ስለዚህ ለዩቲዩበር ብላችሁ ገዝትዬ እየከፈታችሁ ቲክታክ ላይ ትንጫጩ እንደ ወደ ራሳችሁ ተመለሱ። የእውነት ወደ ራሳችሁ ተመለሱ። እነሱ አለማዊ ቦታ ሰላማዊ ቦታ ቁጭ ብሎ ነው ስራቸውን እየሰሩ ያሉት። እኛ ግን እዚህ በእነሱ አሁን ትናንት በጣም ነው ያዘንኩትኝ። የሃይሜና የቡራን የቡሩኬን ቪዲዮ ስታይ አንዷ ዘይት ተደፋባት አሉ። እሽ አሁን ላንቺ ማና ሀይሚና ብሩኬናቸው ናቸው መጥቶ የሚያሳክሙሽ? ማን ነው የሚያሳክምሽ? ምን እየሆናችሁ ነው? እህቶች ግን የእውነት እናንተ ሁለት ሰባ ጸበል ያስፈልጋቸዋል። ኢትዮጵያ ውስጥ ዶዋ ንቅ አድርጎ ጸበል የሚያስገባቸው ያስፈልጋቸዋልና ራሳችሁን ጠብቁ፣ አትሞኙ ማንም ጸብ የለም። ምንም ምንም ምንም ሁሉም ስራ ነው እየሰሩ ያሉ። ስለዚህ ለምንድነው እናንተ እንደዚህ የምትሆኑት? ሞኝ ሲመክሩት እየጠሉት ይመስሏል ነው የሚባል ተረት አለና ወደ ራሳችሁ ብትመለሱ መልካም። ለማንኛውም ቤተሰቦች ላይክ፣ ሽር፣ ሰብስክራይብ አድርጉ። አይዟችሁ አትጨነቁ። በቃ ማለት አትጨነቁ አላላችሁም። ግን ስለ ሁሉም ነገር እግዚአብሔር ይመስገን። መልካም ጊዜ። ቻውቸው።